ሰላም ሰላም ውዱ ጓደኞቼ እንዴት ናችሁ፣ ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንዴት ናችሁ እናንተ ሁሉም ሰላም፣ እኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን። እንዴት ናችሁ? ኦ እኔ ያለሁ መስገን እግዚአብሔር ይመስገን። ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። አረ ሰብስክራይብ እያደረጋችሁ አይደለም። እህት ውቼ ወንድሞቼ ሁላችሁም ሰብስክራይብ እያደረጋችሁ፣ ቪዲዮ ሲጀምሩ ሰብስክራይብ አድርጉልኝ ምን አለበት? ምን አለበት አይከፈልበትም መልካምነት እንጂ ግዴታም አይደለም መልካም ነው ሰብስክራይብ ስታደርጉ ደግነት ለራሳችሁ ነው ሰብስክራይብ አድርጉልኝ ሰብስክራይብ እያደረጋችሁ አይደለም ምነው ነው ምስጢሬን እየተናገርኩላችኋል ነበረ እን እኔ ወደ ሀገሬ ሊገባ ነው እና ሰብስክራይብ እያደረጋችሁ ዩቱቤን አሳድጉልኝ ገብቼ ሀገሬ ላይ እሰራለሁ ብዬ ነበረ። ምስጢር ሲነግራችሁ የከረምኩት ያው ወይስ እንዴት ነው? ቪዲዮ አይደርስም ወይ እናንተ ጋር? እውነት ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉ። ላይክ የምታደርጉ ያው ብዙ ሰዎችን ላይክ እያደረጋችሁ ነው። በዛው ደግሞ ሰብስክራይብም አድርጉልኝ። ምን አለበት አይከፈልም። እውነት እኔ ወደ ሀገሬ ሊገባ ትንሽ ቀን ነው፣ አንድ ትንሽ ቀን ነው። በቃ ትንሽ ቀን ስለቀራኝ ማለት ነው ያው አበረታቱኝ። አጠገሜ የቆማችሁ ላይክ፣ ሼር፣ ሰብስክራይብ እንድታደርጉልኝ ነው በትህትና የምጠይቃችሁ። ወንድሞች እህቶቼ፣ ሙስሊም እህቶቼ ወንድሞቼም ሁላችሁንም ሰብስክራይብ እንድታደርጉልኝ፣ ክርስቲያን እህቶቼ ወንድሞች ሁላችሁንም ወገኖቼ ሁላችሁንም ሰብስክራይብ እንድታደርጉ ነው በትህትና የምጠይቃችሁ እላቸዋለሁ እና ሌላ ደግሞ ከእናንተ ጋራ ልመካከር ያሰብኩት ማለት ነው። እህቶቼ ሁላችሁንም፣ ስደት ላይ ያላችሁ ወገኖቼ እንደኔ በሰላም ስራችሁን ጨርሳችሁ ወደ ሀገራችሁ ያሰባችሁ ይሳካላችሁ እንደኔው ማለት ነው። እኔ አሁን ጨርሻለሁ። እግዚአብሔር የተመሰገነ ይሁን። ጨርሼ ወደ ሀገሬ ሊገባ ነው። ግን በዚህ ሰዓት በጣም እግዚአብሔር ይመስገን ደስተኛ ነኝ። እኔም ደስተኛ ነኝ። አሰሪዎቼ በጣም በጣም በጣም ሆኖ ነው ደስተኛ ሆኖ የተገኙልኝ። እንዴ መጀመሪያስ እንደዚህ ደስተኛ ቢሆኑልኝ፣ መጀመሪያስ እንደዚህ ቢወዱኝ። በርግጥ ይወዱኛል፣ በርግጥ ይወዱኛል። ግን አሁን በጣም በዛ ፍቅር፣ በጣም በዛ እና ሁላችሁም እንደዚህ ነው ወይ ወደ ሀገራችሁ ስትገቡ? ፍቅር ፍቅር እንዴት ነው የሚ መጀመሪያ የሌለው ነገር እንዴት ነው የሚመጣ? እንዴት ነው አሁን ፍቅር የበዛ? እንዴት ነው አሁን እንደዚህ የተወደደ ነው? እንዴ አንድ ስራ እኮ ስሪ ለማለት ማለት ነው እንዴት አደርጋለሽ ይባላል እንጂ እንደ በፊቱ እንዲህ አርጊ እንዲህ አርጊ የለም። እና ሁላችሁም እንደዚህ ነው ወይ ወደ ሀገራችሁ የገባችሁ ኮንትራታችሁን ጨርሳችሁ ወደ ሀገራችሁ ልትገቡ ስትሉ እንደዚህ ነው ወይስ ስራ ይበዛል። እኔ አሁን ስራ በዛ። አንድ ሁለት ወር ብቻ ይቀራል፣ ምንም ስራ የለም። ይነሳለሁ ትንሽ እየሰራ ነው የምሰራ የበፊቱ ስራ በላይ እንጃ። ፍቅር በጣም በዛ እና ሁላችሁም እንደዚህ ነው ወይ እላቸዋለሁ። አንደኛ ደግሞ እኔ ሊገባ ስል እኔ በፍቅር እንድንለያይ ነው ያው ኮንትራቴን በሰላም ስለጨረስኩት፣ ያው እኔ በሰላም ወደ ሀገሬ ለመግባት አንድ እንቅፋት መሀላችን እንዳይገኝ አይታወቅም፣ የእግዚአብሔር ስራ አይታወቅም። እና አንድ ነገር እንዳይታይ ብዬ ነው ሁሉንም ነገር እሺ የምለው፣ በፊት ማለት ነው። ያ እሺ ማለቱ በቃ እኔ እንዴት እንደሆነ አላውቅም። እሺ ስለሀልኩት ነው መሰለኝ። እኔም ደስተኛ ነኝ፣ እነሱም ደስተኛ ናቸው። ያው መጨረሻው እንግዲህ እንደዚህ ያሳምርልሽ በሉኝ። መጨመ- መጀመሪያውን እንደዚህ እንደሆነ መጨረሻውም እንዲህ ያሳምርልሽ በሉኝ። እኔ በጣም ገርሞኛል እና ሁላችሁም እንዲህ ናችሁ ወይ? እስቲ እንደኔ ኮንትራት ጨረሳችሁ ልትገቡ ስትሉ አሰሪያችሁ እንደዚህ በፍቅር ነው ያለ ወይስ በቁጣ እንዲያርግ የት ይገባለች? ምን አባቱ እንዴት ይሰራ እንዴት ይሰራ ይላሉ። እንዴት ነው እስቲ በኮሜንት ታሳውቁኝ። የእውነት በኮሜንት ታሳውቁኝ። እኔ በጣም ገርሞኝ እኮ ነው ወደ እናንተ ያመጣሁት። እኔ ራሴ ሲቀጨርሽ እንዴ እነዚህ ሰዎች እንዴት ነው? በእርግጥ ይወዱኛል፣ እወዳቸዋለሁ። ያ አሁኑ በጣም ነው የጨመረ በጣም ጨምሯል። ስለጨመረ ግራ ገብቶኝ ነው እላቸዋለሁ እና ብቻ ሁሉም ነገር መልካም ነው። እውነት መልካም ነው። ይሄ አረ እንደዚህ አይነት አይገኝም። ምን አለበት እንደዚህ በዚህ በፍቅር እንደው ሌላ አመትም እንደዚህ ብንቀጥል ደስ ይላል። ግን ለማይሆን ነገር ነው ያው ወደ ሀገር ግዴታ ገብቼ ሀገሬ ማያት አለብኝ። ቆይቻለሁ በጣም ቤተሰቦች፣ ልጆች እሳ ላይ በጣም ቆይቼ ስለቆየሁት የግድ መግባት አለብኝ እንጂ እንደነሱ ፍቅርማ ሌላ ነው። እላቸዋለሁ ወገኖቼ፣ እናንተም እንዲህ ናችሁ ወይ? እናንተም ሰው ሀገር ላይ ያላችሁ ኮንትራታችሁን ጨርሳችሁ ወደ ሀገራችሁ ለመግባት ስታስቡ እንዲህ አይነት ፍቅር አለ? ምን አይነት ነው ያለ? እናንተም በኮሜንት ታሳውቁኝ። ያው አንዳንዶቹ አሁን ትገባለች እንዲህ ስሪ፣ እንዲህ አርጊ፣ ይሄን አርጊ፣ ይሄን አርጊ ስራ እየበዛ ሲባል ነው የሰማሁት። ሌላ ሀገርም ሰርቼ ስላየሁት ያው እኔ ሌላ ሀገርም እዚህ ጌጥ እየተመሰገነውን አይከብድም። ከባድ አይደለም። ግን ቢሆንም የምሰራውን ሁላ ሰራርቼ ጨርሼ ነው የሄድኩት። ምንም ሳይቀር ማለት ነው። ምንም ሳይቀር ነው ሰራርቼ የሄድኩት። ይሄን ግን እኔ እንጃ እኔ የሚያሰሩኝም አይመስለኝም። እኔ ለማዘዝ እየፈሩ ስለሆነ በጣም እየፈሩ ነው። እኔ እንጃ ከኋላ ሰላም ይሁን ወይስ እንዴት ነው ነገሩ? እላችኋለሁ ወገኖቼ፣ እንግዲህ መጨረሻሽን እያሳምረው እንደዚህ በሉኝ እና ደግሞ እናንተ አባራታቱኝ ወደ ሀገሬ ሊገባ ስለሆነ ያው ሰብስክራይብ አድርጉ። ሰብስክራይብ ምንም የለኝም፣ የእውነት ሰስ ሰብስክራይብ አድርጉ ምን አለበት አይከፈልም እህቶች ወገኖች ወንድሞች ሁላችንም እወዳችኋለሁ ምስጢር የለ እናንተ የምናገረው ያው እህቶቼ ናችሁ ወንድሞቼ ናችሁ ሁለተኛ ደግሞ ብዙ ጊዜ እናታችሁ ነኝ ብዬ እየተናገርኩ ነው እናንተም ደግሞ እሺ ብላችሁ ሰብስክራይብ እንድታደርጉልኝ በትህትና ጠይቃችኋለሁ በተረፈ ሰላም ሁኑልኝ የእግዚአብሔር ሰላም ከእናንተ ጋር ይሁን እወዳችኋለሁ ሰላም ሁኑልኝ ቻው